ሀይሚዬ ቀበጧ ማለት ነው። እንደፈለግሽ ቅበጪ መብትሽ ነው። ደግሞ በሷ እድሜ ሲቀብጡ ያምራል። ያለ እድሜያቸው የሚቀብጠዋል አይደለ? ማርያምን በእሷ እድሜ ደግሞ እሷ ብትቀብጥም ያምርባታል። የምር እሷ ማሂ አሉ በቃ፣ በእድሜያቸው ልክ የሚቀብጡ፣ እድሜያቸው ሄዱ የሚቀብጡ ሲያስጠላባቸው፣ የምር እና ማለት ነው። እንደፈለግሽ ቅበጪ ቀበጧ ቅመሟ ማለት ነው። ቡቡሽን በቡቡሽ ነው የምትቀብጭው፣ በማንም ላይ አይደለም። አንቺ ደግሞ ሊቀሙሽ እኮ በቃ ጫፍ ላይ ደርሰሻልና እሱን ደግሞ የሚቀማ ልጅ አይደለም። እንደዚህ የሚያደርጉት ለእናንተ ኬርለስ መሆን ነው። ትክክለኛ ጸጉሯ ይሄ ነው ማለት ነው። ለሀይሚ ትክክለኛ ጸጉሯ ይሄ ነው የበለፈው ሸውደናለች እኛ። እሱም ብቻ አይደለም የሸወደችው። እኛ እኔ ተሸውጅ ያለው የምር ማለት እንትን ፓስቴራ ስትሰሩ አጭርም ጸጉር ረጅም ይሆናል። የሀይሚ ጸጉር አጭር አይደለም፣ በጣም ረጅም ነው። ግን ደግሞ ፓስቴራ ሲሆን በቃ እሱ ነው ብዬ ነበረ። ለካ የፈረስ ጭራ ነው ማለት ነው። የፈረስ ጭራ ነበረ ማለት ነው። ቅመሟ በዚህ ጸጉርንሽ ነው ሁሌ ምንፈልግሽ ማለት ነው ሁሌ